የአማራ ክልል ብረታ ብረት ኢንዱስትሪ ከቢጃይ ኢንዱስትሪያል ና ኢንጂነሪንግ ሶሉዩሽንስ ጋር በትብብር ለመስራት መግባባት ላይ መድረሱን ዋና ስራ አስፈጻሚው ዘላለም በላይ ተናገሩ። ኢንጂነር ቢጃይ ናይኬር የአማራ ብረታ ብረት ፋብሪካ ምርቶቹን ወደ ውጭ መላክ የሚያስችል አቅም እንዳለው መመልከታቸውንም ገልጸዋል። አክሊሉ ምንተስኖ ተጨማሪ ዘገባ አለው። የቢጃይ ኢንዱስትሪያል እና ኢንጂነሪንግ ሶሉሽን ስራ አስኪያጅ ና የምህንድስና ባለሙያው ቢጃይ ናይከር ባህር ዳር ከተማ ተገኝተው የአማራ ብረታ ብረት ኢንዱስትሪን ተመልክተዋል። ኢንጂነር ቢጃይ ናይከር የአማራ ብረታ ብረት ኢንዱስትሪ ለሀገር የኢንዱስትሪ እድገት ትልቅ አቅም መሆኑን መመልከታቸውን ገልጸዋል። ይሄ ወርክሾፕ መኖሩን አላቅም ነበር። በእርግጥ ካየሁት በኋላ በጣም ነው የደነቀኝ። ምክንያቱም ኦልሞስት እኔ አሁን ለምሳሌ አንድ አገር ሊኖራት ይገባል የምለው የፋብሪኬሽን ኢንጂነሪንግ ሾፕ አይነቱ ነው እና ብዙ ነገር መስራት የሚችል ማለት ነው። የተለያዩ የምግብ ማቀነባበሪያ ፋብሪካዎችን፣ የተለያዩ የኮንስትራክሽን ፋብሪካዎችን፣ የኮንስትራክሽን ግብአቶችን የሚሰራ በተጨማሪም ደግሞ እዚህ የሚመረት ምርት ለቀጣዩ ለአፍሪካ ሀገራት ኤክስፖርት ማድረግ የሚችል አቅም እንደሚኖረው ነው የተገነዘብኩት። ኢንጂነር ቢጃይ ባለፉት ዓመታት ከዘጠና በላይ ፋብሪካዎችን አምርተው ማስረከባቸውን ተናግረዋል። በቀጣይ አጭር ጊዜ ውስጥ ከአማራ ብረታ ብረት ኢንዱስትሪ ጋር በጋራ ለመስራት መወሰናቸውንም ነው የገለጹት። አገሪቱ ውስጥ ከዘጠና በላይ ፋብሪካዎችን አምርቶ ያቀረበ ድርጅት ነው ያለኝ። ስለዚህ ይሄንን ነገር ወደ ሌላ ማስፋት ይጠበቅብናል እና አሁን ከዚህ ድርጅት ጋር ከአማራ የብረታ ብረት ፋብሪካ ጋር አንድ ላይ በመሆን አንዳንድ ፋብሪካዎች አብረን ለማምረት በአጭር ጊዜ ውስጥ አሁን በሁለት ወር ጊዜ ውስጥ ምናምን እንደዚህ በማምረት ማሳየት ነው፣ አቅም ማሳየት ነው። የአገሪቱ ውስጥ አቅም ያንን መስራት መቻሉን ማሳየት ነው። ከዛ በኋላ ማስፋት ነው። ሶ ኮላቦሬቲቭ የሆነ ወርክ ኮላቦሬቲቭ የሆነ ስራ አብሮ ለመስራት ነው ማስበው ማለት ነው። የአማራ ብረታ ብረት ኢንዱስትሪ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ለኮሪደር ልማት የሚውሉ ግብዓቶችን እያመረተ መሆኑን ዋና ስራ አስፈጻሚው ዘላለም በላይ ተናግረዋል። ከኢንጂነር ቢጃይ ናይከር ጋር በጋራ ለመስራት እቅድ መያዛቸውንም ነው ያብራሩት። ገለጻ ካደረግንላቸውና ከጋበዝናቸው በኋላ በጣም ጽኑ ፍላጎት አላቸው። ብቁ እውቀት እንዳላቸው እናምናለን። ስለዚህ ይህንን እውቀታቸውን ተጠቅመን በእኛ ኢንዱስትሪዎች ውስጥ የሚገኙ ፋብሪካዎች ደግሞ የተለይ የማቅለጫ ኢንዱስትሪው የዚህ የማሽነሪ ኢንዱስትሪው ኮምቦልቻ ላይ የግብርና መሳሪያዎች ኢንዱስትሪ አለ። እነዚህን ኢንዱስትሪዎች በጋራ በመጠቀም በዚህ አንድ ወር ጊዜ ውስጥ ከትንሹ ከእንስሳት መኖ ማቀነባበሪያ ፋብሪካ ጀምረን እስከ ግዙፍ ኢንዱስትሪዎች ና ለተለያዩ ግዙፍ የመሰረተ ልማት ስራዎች እንደ አባይ ግድብና የመሳሰሉ ለስኳር ፋብሪካዎች የመሳሰሉ ሄቪ ዲቲ የሆኑ የማሽን አቅርቦቶችን ለመስራት እቅድ ይዘናል የፋብሪካውን የባለሙያና ና የማሽን አቅም በመጠቀም ከኢትዮጵያ ውጭ የኢንዱስትሪ ምርቶችን ማቅረብ የሚያስችል የጋራ መግባባት ላይ መደረሱንም ዋና ስራ አስፈጻሚው ገልጸዋል በተለይ ቡርኪና ላይ የማምረቻ ኢንዱስትሪዎችን ለማቅረብ ውል ይዘዋል። ስለዚህ በአማራ ብረታብረት ኢንዱስትሪ ውስጥ ደግሞ የማሽን አቅም አለ፣ ኢንዱስትሪ አቅም አለ፣ የሰው ኃይል አቅም አለ። እነዚህን ፋብሪካዎች በአጭር ጊዜ ውስጥ አምርቶ ለማቅረብ የሚያስችል አቅም ስላለን ይህንን ገበያ በጋራ ና በትስስር በመፍጠር አምርቶ ገበያ ላይ ለማቅረብ ነው የታቀደው።